የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣችኋለን። 1400 የኮንዶሚኒየም ቤቶች በመንግሥት ተወረሱም። ኮንዶሚኒየም ቤቶችና መሬቶችን መውረስ ይቀጥላል ተብሏል። ኢትዮጵያ የጋዝ ምርትን ወደ ገበያ ልታቀርብ ነው ተባለም። በየካ ሁለት ፓርኪንግ ውስጥ የሚገኙት የክራይ ሱቆች ጨረታ ተከፈተ። 5.1 ቢሊዮን ዶላር ወደ ኢትዮጵያ ተላከም። ኢራን የአሜሪካ ጦር ላይ የሚሳኤል ጥቃት ሰነዘረች።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 በመጪው መስከረም የ2018 ዓ ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑን ሰምቻለሁ ሲል ኢትዮ ኤፍኤም ዘግቧል። ይህ የተሰማው ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር በትናንትናው ዕለት እያደረጉት ባለው የጋራ ውይይት ላይ ነው። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት ሁለት ሶስት ዓመታት እኔ የምጎበኘው ጋዙን ነው እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። ከሰባት ዓመታት በፊትም ጠቅላይ ሚኒስትሩም ኢትዮጵያ ድፍድፍ ነዳጅ የማምረት ሙከራና መሸጥ እንደምትጀምር ተናግሮ ነበር። በተለያዩ ምክንያቶች ሥራ ላይ ባይውልም፣ በዚህ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷንም አስታውቀዋል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2017 በጀት ዓመት የስድስት ወራት የሥራ አፈጻጸምን በተመለከተም ለምክር ቤት አባላት ባቀረቡበት ወቅት መናገራቸው የሚታወስ ነው። በወቅቱም የማዳበሪያ ፋብሪካ ግንባታው ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅ ጠቅላይ ሚኒስትሩ ተናግረው ነበር። በተጨማሪም ጠቅላይ ሚኒስትሩ በመጪው የ2018 መስከረም ወር ታላቁ የሕዳሴ ግድብ ተጠናቆ ሪቫኑ እንደሚቆረጥ በዚሁ መድረክ ላይ ተናግረዋል። በየካ ሁለት ፓርኪንግ ውስጥ የሚገኙት የኪራይ ሱቆች ጨረታ ተከፈተ የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮና የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በጋራ ያወጡት የየካ ፓርኪንግ ሁለት የሳር ቤት ፕላዛና የአራት ኪሎ ፕላዛ የቢዝነስ ቤቶች ኪራይ ጨረታ ትናንት ሰኔ 16 2017 ዓ.ም ተጫራቾች በተገኙበት ተዘግቶም የየካ ሁለት ፓርኪንግ ሱቆች ሳጥን ተከፍቷል ጨረታው አራት ሰዓት ላይ የሁለቱም ቢሮዎች ኃላፊዎች ኮሚቴዎች እና ተጫራቾች በተገኙበት የተዘጋ ሲሆን ከረፋዱ አምስት ሰዓት ደግሞ የህካ ሁለት ፓርኪንግ ጨረታ ሳጥን ተከፍቶ የተወዳዳሪዎች ሰነድ ለተጫራቾች ይፋ ተደርጓል። በቀጣይ መርሃ ግብር መሰረት ዛሬ ሰኔ 172017 ዓ.ም የሳርቤት ፕላዛም፣ ነገ ሰኔ 182017 ዓ.ም ደግሞ የአራት ኪሎ ፕላዛ የጨረታ ሳጥኖች ተጫራቾች በተገኙበት ከጠዋቱ 3 ሰዓት ጀምሮ የሚከፈቱና ይፋ የሚደረጉ ይሆናል። አንድ ሺ አራት መቶ የኮንዶሚኒየም ቤቶች በመንግሥት ተወረሱም። ኮንዶሚኒየም ቤቶችና መሬቶችን መውረስ ይቀጥላልም ተብሏል። ባለፉት 11 ወራት 1400 በሕገ ወጥ ተይዞ የነበሩ የጋራ መኖሪያ ቤቶች ለመንግሥት ተመላሽ እንዲሆኑ መደረጉ ተገልጿል። በአዲስ አበባ ከተማ ባለፉት 11 ወራት 1400 የሚሆኑ በሕገ ወጥ አካላት ተይዘው የነበሩ የኮንዶሚኒየም መኖሪያ ቤቶች ለመንግሥት ተመላሽ እንዲሆኑ መደረጉን የከተማው ፍትሕ ቢሮ አስታውቋል። የአዲስ አበባ ከተማ ፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔ በከተማ አሁንም በህገ ወጥ መልኩም ተይዘው የሚገኙ መሬት፣ የንግድ ቦታዎችና የጋራ ሙሪያ ቤቶች ለመንግስት ተመላሽ እንዲሆኑ እየተደረገ ነው ብለዋል። በ2017 ዓ ም በህገ ወጥ መልኩ ተይዘው የነበሩ 259 የቀበሌ ቤቶች በፍርድ ቤት ክርክር ሲደረግባቸው ቆይተው በቅርቡ ለመንግስት ተመላሽ እንዲሆኑ መደረጉንም አመላክተዋል። በተጨማሪም በህገ ወጥ መልኩ በወረራ የተያዙ 58 ሸሄዶችና 234 ሄክታር መሬት ማስመለስ ተችሏል ብለዋል። አሁንም በተለያዩ አካባቢዎች በህገ ወጥ መልኩ ተይዘው የሚገኙ የጋራ መኖሪያ ቤቶች መኖራቸውን በማንሳት በቀጣይ ቤቶቹን ለመንግስት ተመላሽ የማድረጉ ስራ እንደሚቀጥል አስታውቀዋል። የከተማው ፍትህ ቢሮ ባለፉት 11 ወራት የተለያዩ የክስ መዝገቦችን በማሸነፍ በገንዘብ ወደ 4 ነጥብ 1 ቢሊዮን ብር ለመንግስት ገቢ እንዲሆን ማድረጉንም ገልጸዋል። 5 ነጥብ 1 ቢሊዮን ዶላር ወደ ኢትዮጵያ ተላከ። በበጀት አመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር ተልኳል አለ የኢትዮጵያ ዲያስፖራ አገልግሎት። የአገልግሎቱ የፕላን ክፍል ኃላፊ ወንዶሰን ተረፈ እንደገለጹት የዲያስፖራውን ሁለንተናዊ ተሳትፎ ለማጠናከር በትኩረት እየተሰራ ነው። በበጀት አመቱ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞም ዲያስፖራ ወደ ሀገር ቤት የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ መሰራቱን ተናግረዋል። ዲያስፖራ የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ነው ያሉት። በተከፈተው አካውንትም 25.2 ሚሊዮን ዶላር መቆጠቡን ያነሱት ኃላፊው ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ እድገት ማሳየቱን አስረድተዋል። በሌላ በኩል ከዲያስፖራ የሚገኘውን ሬሚታንስ ለማሳደግ በተደረገው ድጋፍና ክትትል 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር መላኩን ጠቅሰዋል። ለሬሚታንስ መጨመር በኢትዮጵያ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ከፍተኛ አስተዋጽኦ መበርከቱን አጽንዖት ሰጥተዋል። ከእስር ለማምለጥ ሞክሮ በፍሳሽ ማስወገጃ ውስጥ ተቀርቅሮ የቀረው ሰው እያነጋገረ ነው። ብራዚል ውስጥ ያጋጠመው ክስተት ከእስር ለማምለጥ ሲል በፍሳሽ ማስወገጃ ውስጥ ለውስጥ እየተጓዘ በነበረበት ሰዓት ተቀርቅሮ የቀረው ሰው ማምለጡ ቀርቶ ብኝ አድኑኛ ያለ ስለመሆኑም ተሰምቷል። የ32 ዓመቱ ግለሰብ አለን ሊአንድሮ ዳሲልቫ በመባል የሚታወቅ ሲሆን ከሪዮ ባርናኮ ማረሚያ ቤት ለማምለጥ በሞከረበት ሰዓት በፍሳሽ ማስወገጃ ውስጥ ራቁቱን ተቀርቅሮ መገኘቱ ተነግሯል። ታዲያ ወጣቱ የአደጋ ጊዜ ሠራተኞች ሊያድኑት በሄዱበት ሰዓት የሚታዩ ቁስሎች እንደነበሩት የገለጹ ሲሆን ግለሰቡ ለማምለጥ ባደረገው ሙከራ ጉዳት ማስተናገዱም ተገልጿል። የእስር ቤቱ ኃላፊዎች ከኩነቱ በኋላ በሰጡት መግለጫ የማረሚያ ቤቱ ጠባቂዎች በሌላ ስራ ተወጥሮ በነበሩበት ወቅት የማምለጥ ሙከራ መፈጸሙን የገለጹ ሲሆን ነገር ግን ሊያመልጥ የሞከረበት የፍሳሽ ማስወገጃ ቀዳዳ ስፋት በልክ አለማወቁ እንዲያዝ እንዳደረገው ተገልጿል። አለን የተባለው እስረኛ ምንም እንኳን ለህይወቱ አስጊ በነበረ ሁኔታ ውስጥ ገብቶም የነበረ ቢሆንም በተቀናጀ አደጋ ጊዜ ሰራተኞች ጥረት ተጨማሪ ጉዳት ሳያስተናግድ ሊያወጡት መቻላቸው ተነግሯል። በዚህም የመጀመሪያ እርዳታ ተደርጎለት ወዲያውኑ ወደ እስር መመለሱ መረጃው አሳይቷል። ኢራን የአሜሪካ ጦር ላይ የሚሳይል ጥቃት ሰነዘረች። ኢራን በኳታር አልኡዴድ የአየር ሰፈር ላይ የሚሳኤል ጥቃት ማድረሷን የገለጸች ሲሆን ለአሜሪካ ጥቃት የተሳካ ምላሽ ሰጥቻለሁ ብላለች። ኳታር የአየር ክልሏን ከጥቃቱ በፊት መዝጋቷን ገልጻም የነበረ ሲሆን ከጥቃቱ በፊት የኢራን ፕሬዝዳንት ማሱድ ፔስኬሽያን ምላሽ ሳንሰጥ አንተውም ብለው ነበር። በተጨማሪ ኢራን በኢራቅ በሚገኘው የአሜሪካ የጦር ማዘዣ ላይም ጥቃት ሰንዝራለች። ኢራን ወደ ኳታር የላከችው የሚሳይል ቁጥርም አሜሪካ ከጣለችባት የቦምብ ቁጥር እኩል መሆኑን ገልጻለች። በጥቃቶቹ ስለደረሰው ጉዳት የተባለ ነገር የሌለ ሲሆን አሜሪካ የሚሰጠችው ምላሽ የለም። ጥቃቱን ተከትሎ የአሜሪካ ጦር ዋነኛ መቀመጫ የሆነችው ኳታር የኢራንን ተግባር ኮንናለች። የኳታር የመከላከያ ሚኒስተር በበኩሉ ከኢራን ወደ አሜሪካ የጦር ማዘዣ የተወነጨፉ ሚሳይሎችን አክሽፊ አለው ብሏል። ነገሩን የአሜሪካው ፔንታጎን እና የደህንነት መስሪያ ቤቷም በቅርበት እየተከታተሉት እንደሆነም ተዘግቧል። በተጨማሪ ኳታር ለጥቃቱ ተገቢው ምላሽ የመስጠት መብት አለኝ ብላለች። በሌላኛው የአሜሪካ ጦር መቀመጫ ባህሬንን ጥቃት መሰንዘሩ ተሰምቷል። አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ ሰጠች። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎም በተለያዩ የዓለም ክፍሎች የሚገኙ ዜጎችን ጥንቃቄ እንዲያደርጉ ማስጠንቀቂያ አውጥታለች። ዓለም አቀፍ የደህንነት ማስጠንቀቂያ የወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። በአሜሪካ ዜጎችና ብሔራዊ ጥቅሞችን የተጻረሩ የተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራል ብሏል። አሜሪካ ይህንን ማስጠንቀቂያ ያወጣችው በኢራን የኒውክሌር ይዞታዎች ላይ ከባድ የተባለ ጥቃት መፈጸሟን ተከትሎ ነው። ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ትራምፕ ትሩስ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ በጽሁፉ ላይ ያላካፈሉትን የሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው ከእሳቱም ተከልሏል ብለዋል። ሆኖም ከፍተኛው አደጋ የደረሰው ከመሬት በታች ባለው ይዞታ ሆኖ ብለዋል። አክለውም ማዕከሉን መተነዋል ሲሉ ገልጸዋል።